ቺቺኒያ ይደብሳሉ። ይሄ የሴኩሪቲ ጉዳይ ተባለ እንጂ አሁን የሚሉት አብዛኛውን። ይሄ ጉዳይ ከበፊት ጀምሮ ኢትዮጵያ ውስጥ መልስ ያላገኝ እንደ መፍትሄ ምንድን ነው መሰለኝ። አክሱም እኮ አሁን አይቻልም አለና፣ ትግራይ ውስጥ እኮ ለሁለት ዓመት ታግደዋል ተማሪዎቹ ከዚህም ከትምህርት ሚኒስትሩም እንትን ብለን አልፈእደናል ይላሉ ነው ምን መሰለህ ይሄ ወጥ የሆነ መፍትሄ እንድመጣ ከተፈለገ የትም አለም ኒቃብ ይለበሳል እንግዳ ነገር አይደለም እኛም ሀገር ላይ የምታየው ነው አይደለም ስለዚህ መፍትሄው ምንድን ነው ከተባለ መጅሊሱና የትምህርት ሚኒስትር የሚመለከታቸው አካላት በደንብ ተነጋግረው ለአንዴና ለመጨረሻ ጊዜ መፍትሄ አቅጣጫ ማስቀመጥ ይችላሉ ፍተሻ የትም ቦታ አለ ለምሳሌ እንዳልኩ ኒቃብ ለብሰው ቅድም እንዳልኩ ማረሚያ ቤት ፍተሻ አለ። ባንክ ቤት ሂደህ ኒቃም ለብሳ ከነ አይደል ከእና ኒቃሟ ትገባለች ግን ትፈተሻለች አይደል? የተለያየ ቦታ ላይ ኒቃም ለብሰው ተፈትሸው የሚገቡበት አለ። ጀስት ላይክ እዛትምህርት ቤት ውስጥ ምንድን ነው የምታደርገው? ኒቃም የለበሱ ሴቶችን የሚፈትሹ ሴት ፈታሾችን ማስቀመጥ። በቃ ፔርየድ እኮ ለአንድ ሌላ ለመጨረሻ ጊዜ ትቋጭዋለህ። ኒቃብ ለብሰው የሚመጡ ለምሳሌ ሀይ ስኩል ላይ ከሆኑ ተማሪዎቹ ክላሳቸው፣ ግሬዳቸው ስንት እንደሆነ ዘጠኝ አስር አስራ አንድ አስራ ሁለት ናቸው። ግሬዳቸው ምንድን ነው ዩሲ ክላሳቸው፣ ለምሳሌ እንትን ቁጥር አለ አይደል የበር ወይም የዶርም ቁጥር አለ አይደለ፣ ቁጥሩ ስንት ነው አይደል፣ ግሬዳቸው ስንት ነው አይደል፣ ስማቸው ማን ነው ቶታል፣ የተማሪዎቹ ማንነት አይዲ ያላችሁ አይደል ትምህርት ቤት፣ ዩኒቨርሲቲ ስትሄድ ደግሞ ብሎኩ አለ አይደል፣ ዲፓርትመንታቸው አለ ኤቭሪቲንግ፣ መረጃ አለ። በዛ መሰረት ኒቃብ የለበሱ ሴቶችን፣ ሴት ፈታሾችን ታደርግና አስፈትሸ እንድገቡ ማድረግ ምን ያጨቃጭቃል? ሁሌ ኢትዮጵያ ውስጥ ኒቃብ ልበስ አትልበስ በሚል ለምን አጀንዳ ይሆናል? አይደል እንዴ። የትምህርት ሚኒስተርስ ለምን በዚህ ይወቀሳል? ሙስሊም ሴት ተማሪዎች ውስጥ ለምን በዚህ ውስጣቸው ይጎዳል? መማር እየቻሉ በኒቃባቸው ምክንያት ለምን ቤት እንዲውሉ ይደረጋል? ለምን ሞራላቸው ይጎዳል? መፍትሄው ምንድን ነው? ሴት ፈታሾችን በየትምህርት ቤቱ በየዩኒቨርሲቲው አስቀምጠህ ልክ ባንክ ቤት እንዳለው፣ ማረሚያ ቤት እንዳለው፣ ሌላም ቦታ እንዳለው ሴት ፈታሽዎች ይቀመጣሉ። ኒቃብ የለበሱ ሴቶችን ሴት ፈታሾች ፈትሸዋቸው ይገባሉ። አከተመቁ ለአንደኛና ለመጨረሻ ጊዜ የዚህ ሀገር ጭቅጭቅ በኒቃብ ጉዳይ መዝጋት እንችላለን። ለዚህ ግን ምን ይፈልጋል? ቅንነት። ትግሉ ደግሞ አይቆምም፣ ምክንያቱም ሃይማኖት ነው። ግን ምንድን ነው? ቅንነት ካለ ሁሉም ነገር አለ፣ በቃ ይቻላል ነው። ከዛ በተረፈ እኔ ከዚሁ ጋር አያይዤ የማየው እናንተ ሙስሊም ሴቶች ኒቃብ ከለበሳችሁ፣ እኛ ነጠላ እንለብሳለን የሚሉ ክርስቲያን ወገኖች አሉ። በመሰረቱ እንደዚህ አይባልም። ይሄ ምቀኝነትም ክፋትም ነው።